ህይወት አንቺ ነሽ ደስ የሚባል አገር ወደ ወሎ እውነት ነው ከዛ ነው አገሬ እዛ ወሎ አየሁና አንድ በድሜ ጠና ያለች ሴት አየሁ ዳንች በልጌ የሚል በልጌ ምንድን ነው ቤተሰብ ናት ዳናይት ማለች ልጄ ነች ልጅሽ ናት እሺ አዲስ ማን ነው ባሏ ነው ኦኬ አዲስ ና እቺ አሁን የምነግርች ሴትዮ ምንድን ናቸው እናትና ልጅ እናትና ልጅ በኢየሱስ ነተ በዚህ ሰዓት በዚህ ጊዜ እግዚአብሔር በዚያ ጉዳይ ላይ መልካም ነገር ያደርጋል። ማሚዬ ተነሺ፣ ቀኝሽን ብቻ እስኪ እግዚአብሔር በይ። እኔና ቤቴን፣ እኔና ነገሬን፣ እኔና ነገሬ በቀኙ ይዟል፣ በቀኙ ይዟል። ደግፎናል፣ ደግፎናል። ይኸውልሽ አሁን ያንቺን ቤተሰብ ያንቺን አይምሮ ብጥብጥ የሚያደርግ ነገር እኔ እዚህ ቆሜ ደስ የሚባል አገር ወደ ወሎ፣ እውነት ነው። ከዛ ነው ሀገሬ፣ እዛ ነው ወሎን። አየሁና፣ አንድ በእድሜ ጠና ያለች ሴት አየው። ንቺ በልጌ የሚል ስም አየው። እውነት ነው በልጌ ምንድን ነው ቤተሰብ ናት፣ ቤተሰብ ናት። በልጌን አየሁ። ኦኬ እሺ ዳናይት፣ ማነች? ልጄ ነች። ልጅሽ ናት? እሺ። አዲስ ማን ነው? ባሏ ነው እንጂስ ነ ኦኬ። አዲስና እቺ አሁን የምነግርሽ ሴትዮ ምንድን ናቸው? እናትና ልጅ፣ እናትና ልጅ። በኢየሱስ ነገ፣ በዚህ ሰዓት፣ በዚህ ጊዜ እግዚአብሔር በዚያ ጉዳይ ላይ መልካም ነገር ያደርጋል። መልካም ነገር ይሆናል። እንግዳ ነገር ይሁን ይላችሁ እዚህ ቆመን የምንናገረው እዛ እንደሚሰራ ኮንፈርመስ ያደረገኝ ነው። የጌታ መንፈስ ለዚህ ሴት ተናገራት አለ። የት ሆነን? እዚህ ሆነን። ይህን ያደረገው ጌታ ነገ አዲስ ነገር አያደርግም ብለሽ እንዳታሰብ። ሁለት እጅህን ስጠኛ። በጌታ ይበየሱስ ስም አምላኬ እግዚአብሔር ከኔ ጋር ካለ በዛሬና በነገ መሃል የእግዚአብሔርን እጅ ማየት ይሁንልህ። የእግዚአብሔርን እጅ ማየት ይሁንልሽ። የእግዚአብሔርን እጅ ማየት ይሁንላችሁ። የእግዚአብሔር በነገራችሁ ላይ ይከለት ረ ለአንድ ሰው ይሄ በረከትነሱ በደንብ ስሚ፣ በዛ ቤትና ቤተሰብ ላይ ያለው ስፒሪት ለአንቺም ተረፈ። አይገርምም። ከቤታቸው አልፎ ለአን ተረፈነ። አስለቀሰሽ፣ አስተከሰሽ፣ ተስፋ አስቆረጠሽ ትውልድ እንዳይቀጥል የሚፈልግ መንፈስ ነው። የወሎ ከራማ የሚባል ከራማ ያመልካሉ። ዛሬ እረግመዋለሁ። ቤት ላይ የሚመለከው ቤተሰብ ላይ የሚመለከው ዘርሽ ላይ የሚመለከው ዘራቹ ላይ የሚመለከው በተቀባው በክርስቶስ ኢየሱስ ስምና ስልጣን ረግመዋለሁ። የተረገከመ ይሆን። ረግመዋለሁ። የተረገከመ ይሆን። ረግመዋለሁ። የተረገመ ይሆን። አስሮ አስሮ የሚያስቀምጥ ሽባ ሽባ አድርጎ የሚያስቀምጥ መንፈስ ያ ስፒሪቱ ታውቃላችሁ፣ ከያል ከቅድማያት ጀምሮ የሚካደም ነው። ዕጣን ይጨስለታል፣ ሰንደል ይለኮስለታል፣ ሲኒና ጀበና ይደረደራል፣ ቄጤማ ይጎዘጎዝለታል። እኔ ደግሞ አልፈቅድለትማ። አንተ እያለህ አይሆንም፣ አንቺ እያለሽ አይሆንም። ማነው? ማን ነው የባለስልጣን ልጅ ባለስልጣን የሆነ በገንዘብ ሳይሆን ያገኘኸው፣ በጌታ በኢየሱስ ስምና ስልጣን በልጁ በክርስቶስ ኢየሱስ የተቀበለ ሰው እሱ ሰው ብቻ። አሁን ከእኔ ጋር ይወግናሉ፣ ይወግናሉ በላሁን ተቃውሞ በናዝሬቱ ጌታ በኢየሱስ ስም ቤትህን ቤተሰብን አስሮ ያስቀመጠ አስሮ የያዘ የትኛውም የጨለማቸውን የተመታ ይሆን የተመታ ይሆን። ከዘር ላይ ይመታ፣ ከቤት ላይ ይመታ፣ ከቤተሰብ ላይ ይመታ፣ ከልጆች ላይ ይመታ። እርገሙት አሁን እርገሙት፣ እርገሙት፣ እርገሙት። በኢየሱስ ስም ተቃውሙት። ሁሉ ሰው በስልጣን ቃል ተቃውሙት። በናዝሬቱ ጌታ በኢየሱስ ስም ከቤታችሁ ላይ ይነሣ፣ ከቤተሰባችሁ ላይ ይነሣ፣ ከትዳራችሁ ላይ ይነሣ፣ ከአገልግሎታችሁ ላይ ይነሣ፣ ከፋይናንሳችሁ ላይ ይነሣ። እሳት ይብላ በኢየሱስ ስም፣ እሳት ይብላ በኢየሱስ ስም፣ እሳት ይብላ በኢየሱስ ስም። ተቃውሙት፣ ተቃውሙት። ሁሉ ሰው ይጸልይ ለራሱ ሁሉ ሰው ይጸልይ፣ ሁሉ ሰው ይጸልይ፣ ሁሉ ሰው ይጸልይ፣ ሁሉ ሰው ይጸልይ፣ ሁሉ ሰው ይጸልይ የነገ በረከትሽን ልትቀበል የነገ በረከትህን ልትቀበል፣ የእርግማን መናፍስቶች፣ የበሽታ መናፍስቶች፣ የኪሳራ መናፍስቶች፣ የጭን ገፋ መናፍስቶች በናዝሬቱ ጌታ በኢየሱስ ስም ልቀቁና ይዱ። ሕዝቤን ልቀቅ በኢየሱስ ስም። ትውልዴን ልቀቅ በኢየሱስ

ሳትብላህ ሻርል ሳትብላህ በኢየሱስ ሳትብላህ በኢየሱስ ሳትብላህ በኢየሱስ ሳትብላህ በኢየሱስ ስም፣ ከበረከታቸው ላይ ከሰላማቸው ላይ ከደስታቸው ላይ፣ በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም። ለሆነ ሰው መፈታት ሆነ፣ ለሆነ ሰው ሰላም ሆነ፣ ለሆነ ሰው በረከት ሆነ ለሆነ ሰው ማለፍ ሆነ። ህልልታ ጭምጨባ ለጌታ እንኳን ደህና መጣ ወለጋ። አገርምን ታውቃለህ? አንተ ወለጋ በትምህርት አንተ ጎበዝ ተማሪ ነበርክ። በትምህርት ጎበዝ ተማሪ የደረጃ ተማሪ ነበርክ። በትምህርት ተሳካልህ። ከዛ በኋላ ተሳክቶልኝ ከጎንደር ዩኒቨርሲቲ ተመርቄ የወጣሁኝ፣ በዝቶ ግን እየሰራሁኝ አይደለም። እየሰራህ አይደለም። በትምህርት ዓለምህ ላይ ያንተን ዓለም ያበላሸ እጅ አለ። ሰው ዛሬ እግዚአብሔር ያንን እጅ ካንተ ህይወት ዘመን ዘላለም ላይ ይሰብረዋል። ሴና ሴና ሚል ስም ሰማለሁ። ሴና ኦኬ። ስንት ሰው ነው የተነሳው? አንድ፣ ሁለት፣ ሶስት። እሺ ከእናንተ መካከል ህይወት ሚል ስም አየሁ። ህይወት አንቺ ነሽ ዛሬ ላንቺና ለቤትሽ ረፍት ሆነ እች ብላቴና ዛሬ ትቀባለች። አሜን። በኢየሱስ አባቷ ዘር ማንዘር ላይ ያለውን እርግማን ትሰብራለች። አሜን። ጄላ ብራሃት አላባ ያራላ እነሱ ቤት ላይ አቴቴ ያስቸግራል። እነንተ ቤት ላይ አቴቴ ያስቸግራቸዋል። ስቲል ነው እስከ ዛሬ ይመለካል። ያ ብቻ አይደለም መንፈሱ የተቀመጠበት ሰው ነው የማየው። አያት ቅድማ አያቷ ቤት ላይ መንፈሱ የተቀመጠበት በሱ ፍቃድ። ምናምን የሚባል ስም ታውቃለህ አንተ በንት የሚል ስም ስም ታውቃለህ? ቅድሚያ በኩል አባቷ ደህና ነው፣ ሰላም ነው። አንድ እብድ ነቢ ሰላም ብለዋል። እመነኝ፣ ከዚህች ማይክሮሰከንድ ጀምሮ እግዚአብሔር እርግማንን ከስሩ ነቅየዋል። እስኪ ተነቅሎዋል፣ በሉ ድገሙና በሉ ልቀቂያት። እስኪ ብላቴ ነዋ አንተም ዘርማን ዘር ላይ ያለውን ልትበቀል ትቀባለህ። ይህችም ብላቴና ዘርማን ዘሯ ላይ ያለውን ልትበቀል ትቀባለች። አባቴና አምላኬ እግዚአብሔር ሆይ ጨለማ ከዚህ ቀን ጀምሮ እንዳያገኛት፣ ጭንገፋ እንዳያገኛት በነገር ሁሉ መከናወን እንዲሆንና በኢየሱስ ስም ባረኳል። ከዚህ ቀን ጀምሮ ያንተ የበቀል መንፈስ በሀይል ያገኛል ግንባር ላይ አድርገው። በክርስቶስ ኢየሱስ ስምና ስልጣን፣ የሰማይ አምላክ እግዚአብሔር ሆይ ከዚች ማይክሮ ሰከንድ ጀምሮ የትኛውንም የከበደበትን ሸክም የሆነበትን ነገር አራገፍ ኮኝ። በኢየሱስ ስምና ስልጣን ለዘላለም ይራገፍ። በኢየሱስ ስምና ስልጣን ለዘላለም ይራገፍ። ነገር ሁሉ ተቀይሮ እግዚአብሔር ካላሳፈረ እኔ ነብይ አይደለሁም፣ ብዙ ነገር እነግረሃለሁ። እሺ ነገር ሁሉ ተቀይሮ እግዚአብሔር ካላሳፈረህ እኔ አልተቀባው። ካንተ የሚጠበቀው አንድ ነገር ብቻ ነው ከእግዚአብሔር ጋር መስማማት። በቃ ከእግዚአብሔር ጋር መስማማት። አንድ ሰው ኢየሱስ ማን ነው? እግዚአብሔር በጌታ በኢየሱስም በሕይወታችሁ ላይ እንግዳን ነገር ያደርጋል፣ ታምራትን ያደርጋል፣ አዲስን ነገር ያደርጋል። አንዳንዶች የተወሰደባችሁን፣ አንዳንዶች የሌላችሁን፣ አንዳንዶች ያላሰባችሁትን ነገር እግዚአብሔር በሕይወታችሁ ላይ ያደርጋል። አሜን ላለ ለዛ ሰው በኢየሱስም ይሆንለት። አሜን ላለች ለዛች ነፍስ በኢየሱስም ይሆንላት። አሜን ላላችሁ ለእናንተ ይሁንላችሁ።